ሰላም አድማጭ ተመልካቾቻችን እንዴት ናችሁ? አንድ ደስ የሚል ዜና እየላችሁ መጥቻለሁ። ይህም እንግዲህ አርቲስት ገነት ንጋቱንና ረዳት ፕሮፌሰር ሙልጌታ ጀዋሬን የተመለከተ ዜና ነው። እነኚህ ሁለት ሰዎች እንግዲህ በተለይ በዚህ በሶሻል ሚዲያ ላይ የገኒ ቤተሰብ በሚለው ዩትብ ቻናል ላይ በደንብ የምታውቋቸው ይመስለኛል። ከዚህ በፊትም የሙልጌታ ጀዋሬን መጽሐፍ ለማስመረቅ በሰይፉ ሾው ላይ ቀርበው በጣም ሲያነጋግሩ ነበረ ስለትዳራቸው ስለፍቻቸው እንደዚሁም ወደፊት ስላለው ሁኔታ በተናገሩት ጉዳይ ማለት ነው ነ አሁን ደግሞ እንግዲህ አዲስ ዜና አዲስ ብስራት ለመላው አድናቂያቸው እንደዚሁም ለመላው የኢትዮጵያ ህዝብ ማለት ይቻላል ይህንን ጥሩ የሆነ ዜና ይዘውልን መጥተዋል ማለት ነው በተለይ በሰይፉ ሾው ላይ ከቀረቡ በኋላ በጣም ብዙዎችን አነጋግረዋል ይሄ ምንድን ነው? ምንም እንኳን በትዳር ብንለያይም ነገር ግን ደግሞ አብረን ነው የምንኖረው ማለት ይቻላል። ብዙውን ጊዜ ቤታችን ይመጣል፣ እኔም ብሆን ቤቱ ሄዳለው። ስትል በተለይ ገነት የተናገረችውን እንደ መነሻነት በመጠቀም ብዙዎች ሲወቅሷቸው ነበረ። ይሄ ትዳርን ማበረታታት የማይችል ፍጹም ከባህላችን ያፈነገጠ ተግባር ነው በማለት ብዙዎች ሲወቅሷቸው ነበረ። ነሱን በወቅቱ ዝምታቸውን መርጠው ጸጥ ብለው ከርመው ነበረ። ይሁንና ግን በዛሬ ዕለት ማለት ነው የጋብቻ ስርዓታቸውን መፈጸማቸውን ካአሁን በኋላ አንድ መሆናቸውን ከ1314 ዓመት ድጋሜ በትዳር መጣመራቸውን ነው የገለጹት። ይሄ ደግሞ እንግዲህ በጣም ብዙዎችን አስፈንድቋል ማለት ይቻላል። በተለይ ልጆቻቸው በጣም ታውቋቸው አላችሁ ብዬ አስባለሁ። በዚህ በሶሻል ሚዲያ ላይ ስለ ቤተሰቦቻቸው ያላቸው ፍቅር፣ አባታቸው ተለይቷቸው በመኖሩ ምን ያህል እንደተጎዱ በተደጋጋሚ ሲናገሩ ሪያሊቲ ሾው ላይም በዩትዩብ ቻናላቸው ላይ በሚለቁት ላይ ማለት ነው የሚናገሩት ነገር ነውና ይሄ ለነሱ ትልቁ ቀን ነው፣ ለነሱ ትልቁ ደስታ ነው ማለት እንችላለን ለዚህ ደግሞ በዙሪያቸው ያሉ ቤተሰቦቻቸው በእሷም በኩል ይሁን በእሱ በኩል ያሉ ቤተሰቦች ትልቁን ድርሻ ይወስዳሉ። በዛሬውም ዕለት እንግዲህ እነዚሁ ቤተሰቦች ናቸው ከፐርሰንት በላይ ተገኝተው ደስታቸውን የተካፈሉት ማለት ነው። ፍጹም ሰላም የሆኑ ከምንም እንኳን ተራርቀው ቢኖሩም ነገር ግን ደግሞ ማንም ጣልቃ ሳይገባ ሰላም እንዲሆኑ እንዲታረቁ ከመጎትጎት ውጪ ምንም አይነት ኃይል ቃልም ይሁን መቃቃር የሌለባቸው ቤተሰቦች እንደሆኑ ነው የገለጹት። ይሄ ደግሞ ድጋሜ ትዳሩ እንዲታደስ ትልቁን ቦታ ይይዛል ብለን እናምናለን። ብዙዎችም እንግዲህ ከዚህ ትልቅ ትምህርት ይወስዳሉ ያገኛሉ የሚል እምነት አለኝ። ከዚህ በፊት እንግዲህ በሚዲያ ላይ ቀርበው እንደተናገሩት ከአሁን በኋላ በጋብቻ የምንተሳሰር ወይም ተመልሰን የምንጋባ አይመስለንም፣ ይሄ በፍጹም የሚሆን አይደለም ብለው ነበረ። አሁን ደግሞ ይሄን ሀሳባቸውን ቀይረው በተለይ ገኒም እንዳለችው እንግዲህ ሀሳቡን የማይቀይር የሞተ ሰው ብቻ ነው። ሀሳባችንን ቀይረን ዛሬ ላይ አብረን እንደ አዲስ የልጆች አባት ሳይሆን ባል እያልኩ መጥራት ጀምሬአለሁ ብላለች ማለት ነው። ሙሌም ቢሆን እንግዲህ በበኩሉ ምን ያህል እንደተጸጸተና ያደረገው ነገር ልክ እንዳልነበረ አሁን ላይ ደግሞ ለሆነው ነገር ሁሉ እግዚአብሔር ትልቁን ቦታ መውሰድ እንዳለበትና ፈጣሪ ለዚህ እንዳበቃው ለዚህ እንዳደረሰው ገልጿል ማለት ነው። ልጆቹም በጣም ተደስተዋል። ስጦታዎችን ጭምር እየሰጧቸው ይገኛሉ። እንግዲህ ብዙም ሳይሰማ በሚዲያ ላይ ማለት ነው ከዚህ በፊት አድፍጠው ከርመው በጾሙ ውስጥ ሱባኤያቸውን ጨርሰው እንግዲህ በዕለተ ፋሲካ እንደዚህ አይነት ደስ የሚል ዜና ይዘውልን መጥተዋል ማለት ነው። እንኳን ደስ ያላችሁ ማለት እንወዳለን በድጋሚ በተለይ ለልጆቹ ይሄ ትልቅ ነገር ነው። ቅዱስም ሲናገረው ነበረ። አንዱ ልጃቸውና ወደፊት እኛ ጋብቻን ስናስብ ትዳር ለመያዝ ስናስብ እናንተን ነው የምናየው እንደ አርአያነትም የምንከተለው እናንተን ነውእና ይሄ በመሆኑ በጣም ደስ ብሎናል። አርአያዎቻችን መሆን ችላችኋል የሚል ሀሳቡን ገልጿል ማለት ነው። እንደዚሁም በቤተሰቦቻቸው በኩል የተሰጡ አስተያየቶች አሉ። በረዳት ፕሮፌሰር ሙልጌታ ጀዋሬ በኩልም ያሉ እህቱና ወንድሙ ይህንኑ ሀሳብ አጠናክረው ተናግረዋል ማለት ነው። እንኳን ደስ አላችሁ ፈጣሪ ያለው አይቀርም። እንግዲህ በፈጣሪ በኩል ዘገይ የሚባል ነገር የለም፣ ሁሉም ነገር በጊዜው ሆኗል ሲሉ መልእክታቸውን አስተላልፈዋል ማለት ነው። ፕሮግራሙን እንግዲህ ከዚህ ከአዲስ አበባ ወጣ ብለው ስለሆነ ያደረጉት በጣም ደስ በሚል ቦታ ላይ ብቻቸውን ቤተሰብ ብቻ ተሰባስበው ነው እና ያደረጉት ፍጹም የተረጋጋና ጥሩ ድባብ ያለበት ቦታ ነው። ይህ ደግሞ ታስቦ ታቅዶ የሆነ እንደሆነ ነው መረዳት የቻል ነው። በድጋሜ እንኳን ደስ አላችሁ ለማለት እወዳለሁ። ጋብቻ እንግዲህ ቅዱስ ነው። የጋብቻ መፈጠር በዘፍጥረት ሁለት ላይ ጀምሮ እንግዲህ የተገለጸ ነገር ነው። አዳምም አለ ይቺ አጥንቴ ከአጥንቴናት ስጋም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል ባለው መሰረት ማለት ነው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ይጣበቃል ይላል። ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ሰውን ፈጠረ፣ ከዚያም ሴትን ፈጠረ ትጎዳኘው ዘንድ ነው የሚለውና እንግዲህ ጋብቻ እግዚአብሔር ያበጀው ነው። ሰው ብቻውን ይሆን ዘንድ ደግሞ መልካም አይደለም ተብሎም ተጽፏል። ረዳት ያስፈልገዋል ነው የተባለው አዳም። ስለዚህ ይህዋን የተፈጠረችው ከአዳም ጎን ስለሆነ እንደ ግማሽ አካሉ የእርሱ ረዳትና ደጋፊ ትሆናለች ማለት ነው። ስለዚህ ከእንግዲህ በኋላ ሁለት አይደሉም አንድ ይሆናሉ እንጂ። እግዚአብሔር ያጣምረውን ሰው አይለየውም እንደተባለው ማለት ነው። እንኳን ደስ አላችሁ። ጋብቻችሁን ድጋሜ ያደሰ ፈጣሪ እስከ ዘላለም ድረስ አይለያችሁ ለማለት እንወዳለን። በድጋሜ መልካም ቆይታ